ሰላም ተነስተን እንደት ሰዎች እንዴት ናችሁ? እንኳን ለትንሣኤ በዓል ለሰላም አደረሳችሁ አደረሰን እያለሁ ዛሬ የበዓል ገበያ ምን እንደሚመስል እንዲሁም ደግሞ የበዓል እንደባል ይህን ቪዲዮ ላይክ እንዲሁም ሰብስክራይብ በማድረግ እስከ ፕሮግራማችን መጨረሻ ድረስ ቆዩን ነው እንኳን አደረሰን በዓሉ ምን ይመስላል ሰላም ነው አሪፍ ነው አቅርቦቱ አሪፍ ይመስለኛል። በጣም ብዙ በጎችና ፍየሎች እያየሁኝ ነው። አዎ ይቀርቧል። እዚህ እ የአንተ በጎች እነዚህ ናቸው አይደል? አዎ ልታሳይ ትችላለህ? ከትንሽ ወይ ደግሞ ከትልቅ ጀምረህ። አሳይሻለሁ። ትንሽ ይሄ ትንሽ ነው። ይህ ትንሽ የሚባለው ትልቅ ነው። የት ሀገር ነው ይሄ? ስንት ብር ይሆናል? አነስተኛ የሚባለው አስራ አምስት ሺህ ነው። ከፍተኛ የሚባለው እስከ ከፍተኛ ስራ ላይ ነኝ። አልዲ በጣም ትላልቅ ናቸው በጎቹ። በስመ አብ በጣም አሪፍ ነው። ለቢፋን በጣም ትልቅ ነው። በስመ አብ። በደምብ ከለሩ ደስ ይላል። ምኑ ጋር ነው የሚታየው? ስጋ እንዳለው እና እንደሌለ ነው። ግንጭ ግንጭ የት ሀገር ነው አሪፍ የሚባለው? ሁሉም አንድ ሀገር አሪፍ ነው። ደብረ ብርሃንም አሪፍ። ይሄ በጣም ትልቅ ስጋ አለው። ስንት ብር ነው ዋጋ? አሪፍ ነው። ከባለፈው በዓል አሁን ቀንሶ ነው። ቀንሶ ትንሽ አሪፍ። እሺ፣ ሌላ ፍየሎች አሉ ይታዩኛል፣ ቀረፃ ላይ

ትልቅ የሚባለው ፍየል ነው። የመጀመሪያ ትልቅ የመጨረሻ። የት ሀገር ነው? ደብረ ብርሃን። የደብረ ብርሃን ብዙ ጊዜ አሪፍ ናቸው፣ ምርጥ ናቸው። ስንት ብር ይሆናል ዋጋ? ሰላሳ ሺህ ከባለፈው በኋላ ትንሽ የቀነሰ ይመስለኛል። ቀንሷል፣ ቀንሷል። አቅርቦት አለ ማለት ነው? አለ፣ በደምብ በጣም አሪፍ። ደምብ ሰላሳ ሺህ አሪፍ ነው። ውጭ አገር ያሉ ሰዎች ለቤተሰቦቻቸው ሰርፕራይዝ ማድረግ ከፈለጉ ታደርሳላችሁ? እዚህ አዲስ አበባ። አዎ፣ ኤክስፖርት እናደርጋለን። ስለዚህ ስልክ ቁጥር መናገር ትችላለሁ24 ከቤታቸው እዚህ ጋር እዚህ ላይ እየደወላችሁ ለወዳጅ ቤተሰቦቻቸው ገዝታችሁ መስጠት ትችላላችሁ ማለት ነው። እስኪ አነስተኛ የሚባለውን አሳየን ብትሬ እንዳታሰርጥ በጣም አሪፍ አሪፍ ፍየሎች ናቸው። ያ ፍየሎችም በጎችም በጣም ቆንጆ ናቸው። ይሄ መካከለኛ የሚባለው ነው። ይሄ መካከለኛ ስንት ብር ይሆናል? አስራ ስምንት ይሄ የት አገር ነው? የደብረ ብርሃን አሪፍ ነው። ዘንድሮ በጣም ቆንጆ ነው ለፋሲካ ለገና መተን ነበር እና ትንሽ ወደድ ያለ ነበር። አሁን ቀንሷል። አቅርቦ በደንብ አለ። ኦኬ ለዛ። እሺ እናመሰግናለን መሰግናለን ስለሰጠ መረጃ። እሺ መልካም በዓል። ሰላም እንዴት ነህ? የበአል ገበያ ምን ይመስላል? አሪፍ ነው። በጣም ደስ ይላል። አሪፍ ነው። ገዥም ሻጭም በጣም ብዙ በጎች እና ፍየሎች እያየኝ ነው። ገዥውም ደግሞ አለ። አሪፍ ነው፣ ደስ ይላል። ምርጥ ነው። እናንተ ጋር ደግሞ ትላልቅ ፍየሎችም በጎችም አሉ። እስኪ ከትንሹ ወይ ከትልቅ ጀምረህ አሳየን። ትንሽ በቃ እንደ እነዚህ

ከዚህም የሚያንስ ብዙ ሄድ ነውከዚህም የሚያንስ አስራ ሁለት ሺህ ብር አለ። ይሄ የአስተያየት ዋጋ ነው። የራህማ ነው። በጣም ቆንጆም የሀይቅ ፍየሎች ናቸው። በጣም ቆንጆ ናቸው። ቴስታቸውን እናቸውም አሪፍ። እዛ ጋ ያው ቆንጆ ፍየል ናቸው እነዚህ

ስልክ ቁጥረን ምናምን መናገር ትችላለህ? እቻላል፣ ምንም ችግር የለም። እሺ ስልክ ቁጥረን ተናገርና የሚገዛ ሰው ካለ ወይ ደግሞ ውጭ ያሉ ሰዎች ካሉ ለቤተሰቦቻቸው መስጠት ከፈለጉ እዛ አዲስ አበባ ውስጥ ታደርሳላችሁ። አይ በጣም አ እንግዲህ በጣም ቆንጆ ፍየልና በጎች አሉት። መታችሁ እሱ ጋር ደውላችሁ ግዙት። በጣም ቆንጆ ናቸው፣ በጣም ትላልቅ ናቸው በጎቹም ፍየሎቹም። ስለሰጠ መረጃ እናመሰግናለን። መልካም ላች ተመልካቾች። እዚህ ጋር ደግሞ አነሳን ፍየሎች አሉ። እስኪ ዋጋቸው ምን እንደሚመስል እንኳን አደረሰኝ ፍየል ነው አሁን የተገኘው። ምን ይመስላል ዋጋቸው እና ደግሞ የት አገር ናቸው? እነዚህ የተለያዩ ሀገር ናቸው። ከጅሩ ከሁሉ ምናምን የሚመጡ ናቸው። ዋጋቸው ደግሞ ይሄን ያክል የከፋ አይደለም። አነስተኛ ናቸው፣ መካከለኛ ማለት ትልቅ እንደላለ ብቻ ያው ለህዝቡ ተመጣጣ የሚባለው ነገር ነው። አሁን አቅርቦቱ በጣም አለ። ብዙ ቦታ እያየሁ ነበር፣ በጣም ብዙ ነው። ፍየልና በግ ይገባ? አዎ ገብቷል። ኦኬ። ከዛውም አንፃር ትንሽ ዋጋ ይቀንሳል ብዬ አስባለሁ። ብዙም ያው ቀንሷል፣ ግን ይሄን ያክልም አይደለም። እዛም ከገበሬዎች አንፃር ትንሽ ያዝ አድርገውብናል። ኦኬ። ቢሆንም ግን የተሻለ ነው።

ይህ የአገር ፍየል ነው። ይሄ ደግሞ ጅሩ ነው። ደገኛ ፍየል ደብረ ብርሃን የሚባለው ጅሩ፣ እዛ የጓሳ ነው ምንድን ነው ስለሚበሉ፣ ጦስኝ ይበላል፣ በጣም አሪፍ ነው። ሌላ ከፍተኛ የሚባለው ትልቅ የሚባሉ ደግሞ አሉ።

በጣም አሪፍ ነው። ባለፈው ለገና በዓል እስከ ሀምሳ ሺህ የሚሸጡ አሉ። ግን ብዙ ጊዜ እነዚያ አሁን ስጋ ቤት ደንበኛ ያላቸው የነዛ ናቸው። ሁለተኛ ያው ህዝቡም አሁን ትንሽ ያክል አዎቶች የሚሸጡ አለ ተመልካቾች ብዙ ጊዜ ያ ነገር ነው ያሉትና፣ ለዘመድ ቤተሰቦቻቸው ስጦታ መስጠት ከፈለጉ ታደርሳላችሁ እዛ አዲስ አበባ። ስለዚህ የትም ቦታ የትም ቦታ እናደርሳለን እስከ አዳማ ናዝሬት። እነዚህ ትክክለኛ ዋጋቸው ነው አይደል? የተናገርኩት። ስለዚህ ከዚህ ላይ መርጣችሁ የፈለጋችሁትን ለቤተሰቦቻችሁ መስጠት ትችላላችሁ። የዲሊቨሪ ትንሽ ሊያስጨምሯችሁ ይችላል እንጂ ሌላ ዋጋ ጭማሪ የለውም ማለት ነው። እሺ፣ ስለሰጠህ መረጃ እናመሰግናለን። መልካም በዓል ይሆንልህ። ሰላም፣ እንዴት ነህ? እንኳን አደረሰ የበዓል ገበያ እንግዲህ እየገዛህ ነው። እዚህ አገኘነህ፣ ገዝተሃል አይደለ? ምንድን ነው የገዛኸው? በጎች ነው የገዛኸው? ገበያው ምን ይመስላል? የእውነት እንደሚሉት ተረጋግቷል ወይስ አይ እውነት ለመናገር ያው የሆነ በዓል ሲመጣ ሁልጊዜ ጭማሪ አለ እና ባለፈው ከበዓል በፊት የነበረው ዋጋና አሁን ያለው ዋጋ ያው ልዩነት አለው። ስለዚህ እንደ ገበያው ነው ምትሎኛው። እኔ እንደ አጋጣሚ ከራሴ ደንበኛ ነው ብዙ ጊዜ የምወስደውና ግን ካራ አካባቢ ማይቻለው ከዛ በኋላ እሱ ጋር መጣው ኮምፔር ለማድረግ ያው ትልቁ ነገር እሱ ቆንጆ ቆንጆ በጎች ይዟል። ከዛ ውስጥ ጥሩ ናቸው ያልኳቸውን ሁለት በጎች በሰላሳ ዘጠኝ ሺ ብር ገዝቻለሁ። ሁለቱን በሰላሳ ዘጠኝ ትልልቅ ናቸው። እሺ፣ ለወዳጅ ቤተሰቦች መልካም በዓል ማለት ከፈለግ? አዎ፣ እንግዲህ ለእምነቱ ተከታይ በሙሉ ለኢትዮጵያ ሕዝብ መልካም በዓል እመኛለሁ። እሺ፣ እኛም እናመሰግናለን። መልካም በዓል ነለ መልካች በግና የፍየል ዋጋ ይህን ይመስላል ማለት ነው። በጣም ብዙ አማራጭ በግና ፍየሎች አሉ። አቅርቦት በደንብ አለ። በጣም ብዙ ነው ያለው። መጥታችሁ መግዛት ለምትፈልጉ ሰዎች ላምበረት አካባቢ መጠለያ የሚባል የበግና የፍየል መሸጫ ቦታ ነው። አሁን ደግሞ ወደ በሬ የበሬዎች ዋጋ ምን እንደሚመስል እና ደግሞ በሬዎችን እናስቀኛቸዋለን ማለት ነው። እስካሁን ሰብስክራይብ እና ላይክ ካላደረጋችሁ ላይክ እያደረጋችሁ አብራችሁ ቆዩ። ሰላም፣ እንዴት ነህ? ሰላም ነው፣ እንዴት ነህ? እንኳን አደረሰ። ዛሬ የበዓል ገበያ ምን እንደሚመስል የከብቶች ገበያ ለመጠየቅ ነው የመጣ ነውና፣ የበዓል ገበያ ምን ይመስላል? የበዓል ገበያ በጣም ጥሩ ነው። ከብቶች ትልቅ በሬ ያው 250 ኦኬ። ትልቅ በሬ ማለት ነው ደግሞ ትንሽ በሬ እስከ ሰባ ሺህ ኦኬ። እስከ 90 ሺህ ነው። ትልቅ ማለት ይሄ ነው። ትልቅ ማለት ይሄ ትልቅ ማይባልም መካከለኛ ወደ ትልቅ መሄድ በሬ ነው። ለዚይሄ አሁን መቶ ሀምሳ ይሆናል መቶ ሀምሳ ነው። አሪፍ ነው፣ ስጋ አለ። ጥሩ ነው፣ በሬ ይዞሃል፣ ጥሩ ነው። አዎ ከባለፈው ገበያ በጣም ልዩነት አለ፣ ልዩነት አለ። ይኸው ያለፈ በሬ ይሄ አሁን መቶ ሀያ መቶ ሰላሳ ምናምን ነው። አሁን አንድ በሬ ላይ ሀያ ሺህ ምናምን ጨምረዋል። የጀና ዓመት በዓል ያለፈ ዓመት በዓል ማለት ነው።

አነስ ያለ ደግሞ አሳየነስ አነስ ላሳይ አሁን አነስ ያለ እነዚህ አነስ ያለ እነዚህ ናቸው። አዎ አነስ ያለ ይሄ አሁን እስከ ስልሳ እስከ ሰባ አምስት በሬ ነው ይሄ፣ አሁን ለምሳሌ ማለት ነው። ይሄ ኮርማ ነው፣ የኮርማ አይነቶች ውስጥ ናቸው በሬ አሁን። ይሄ ቅጥቅጥ በሬ ነው። አዎ ይሄ ሰማንያ ሺህ እስከ ሰማንያ አምስት እንደዛ እንደዛ ነው ይሄ አሁን ባለቃ እንዳሙ መቶ ሺህ ኦኬ ያኛው መቶ ሺህ ብር አዎ መቶ ሺህ ብር መካከለኛ ይባላል ኦኬ አሪፍ ሌላ ትልቅ የሚባለው እስከ 200 ምናምን ሺህ ያለው አለ እዚህ ላይ እዚህ ላይ ሌላ መደብ ላይ ይኖራል ሌላ ቦታ አለ ሌላ ቦታ አለ ይሄ አሁን ከሰባ ነው እስከ ሰባ ያገዛል ይሄ ቅጥቅጥ በሬ ይባላል ጥሩ በሬ ነው መቶ ሰባ ነው ወይስ መቶ ሰባ አዎ መቶ ሰባ ኦኬ ትልቅ በሬ ነው። ትልቅ በሬ ነው። ትልቅ ቅጥቅጥ በጣም ያምራል። ጥሩ በሬ ነው። ለያመትባል ነው ተዘጋጀ። ኦኬ እስከ መቶ ሰላሳ መቶ ሰላሳ አምስት ቅባት ያለ በሬ ነው። ይሄም ደሞ ኮርማ ነው። ይሄም መቶ ሀያ ይሄም ኮርማ ነው። ልዩነቱ ይሄ ቅጥቅጥ ነው፣ ይሄ ኮርማ ነው። እንደዛው ነው። ኦኬ አሪፍ አሪፍ ነው ገበያው? አዎ አሪፍ ነው። ይሻጣል፣ ሰው ይገዛል። አሁን ዛሬ ነው ተጀመረ፣ ነገ ያዛሉ። በቃ እንደዛው ነው። እኛ ቀደም ብለን ለሰው ለማሳየት ስለፈለግን የመጣ ነው እንጂ ነገ ነው ዋና ገበያ። ነገ ነው ቅዳሜ፣ ነገ ነው ቅዳሜ። ሹር ነው የምቀጥል። ማባል ነው ያርዳል፣ ሰው ማለት ነው። እሺ ስለሰጠህን መረጃ እናመሰግናለን። መሰግናለን መልካም በዓል ይሆንልኝ። እኛም እናመሰግናለን። ሰላም ሰላም። እንዴት ነህ? እንዴት ነህ? እንኳን አደረሰህ። እንኳን አብሮ አደረሰህ። የበዓል ገበያ ምን ይመስላል? የገበያ የበዓል ገበያ ምንም አይልም። ያው እንደ ጊዜው ትንሽ ከበፊቱም ቢጨምርም ምንም አይልም መሰለኝ። ትንሽ ጨምሯል። ጨምራል ባለ ተገናው ብዙ ጭማሪ አለ። መልካም። እነዚህ በጣም ትላልቅ በጎች እያየሁኝ ነው። ልከብታለሁ አሁን እንደየመጠኑ አሁን ይሄ ለምሳሌ 130 ሺህ ብር አለ። ትልቅ ከሚባለው ደግሞ እዚህ አለ ካፍ ያለ እስኪ ይሄንን ማሳየት። ይሄ አሁን 170 ሺህ ብር፣ ትልቅ የሚባለው ይሄ ነው። ትልቅ የሚባለው ይሄ ነው። መቶ ሰባ ሺህ ብር። ዋው ትልቅ ነው። የሀገር ምናምን የላቸውም አይደል? የሀገር ልዩነት አለ። እንደ አሁን ይሄ ከብት የመጣው ከሁሉ ነው ይሄ ከብት ነው ያው ብዙ ቀልበናል፣ ብዙ ለፍተናል፣ ቢሆንም ግን አሁን 170 ሺህ ብር ይሸጣል። ኦኬ በጣም አሪፍ። እቺ ደግሞ እንዳልማ 100 ሺህ ብር ይሸጣል፣ ትንሽ ግን ያለ ነው። ኦኬ በጣም ያለው ቀዩ በሬ፣ ይሄ አሁን ከዚህ ካፍ ያለ ስለሆነ ይሄ 2 ሺህ ድረስ ነው የሚሸጠው 120 አሪፍ ነው። አሁን ከነዚህ ዝቅ ያለም አለ እነዚህ ከብቶች ናቸው፣ እንጂ ወደዛ ስታይ እንዲያቅሙ አሁን አዲስ የገባም ስላለ እዛ ጋር ያለውን በሬን ነው ያው ማየት ይቻልም፣ ችግር የለም የቀዩ በሬ። ይህ አሁን ምርጥ የሚባለው ነው፣ ቆንጆ በሬ ነው። እዚህ ቦታ አለ ከተባለው አንደኛው ነው።

ማለት የምፈልገው መጀመሪያ ደረጃ እንኳን አደረሰን ነው የምለው። ኦልሞስት ለሁሉም የክርስቲያን ሃይማኖት እንኳን አደረሳችሁ እንኳን አብሮ አደረሰን። ሁለተኛ ደግሞ ያው ገበያው በዚህ በልኩ ዝሮ ዝሮ የሰው አቅምና አሁን የከብቷ ግን እውነት ለመናገር ለማናገር ምንም አይመጣጣንም። ማለትም አሁን ትራንስፖርት ምንም ምንም ሁሉም ነገር ስለሚጨምር ብቻ ጥሩ ነው ማለት ይችላል። በጣም አሪፍ። እሺ ስለሰጠህን መረጃ እናመሰግናለን። መልካም ተመልካች ስትከታተሉት ትቆያችሁት ይህን ይመስላል ማለት ነው፣ ወዳችኋል ብለን ተስፋ እናደርጋለን። እንዳያችሁት በጣም ብዙ አቅርቦት አለ በሬም ፍየልም በግም በጣም ብዙ ነው ያለው። እኛ ከበዓሉ ትንሽ ቀደም ብለን ስለመጣን ገዢ ትንሽ የለም እንጂ አቅርቦቱ በደንብ አለ። በመላው ዓለም የምትገኙ ሕዝበ ክርስቲያኖች በሙሉ በድጋሚ እንኳን አደረሳችሁ እያለን በዓሉ የሰላም የደስታ የፍቅር የሆነላችሁ መልካም በዓል።